እባክሽ እየጠበኩሽ ነው። እኔ ሁሌም ከጎንሽ ልሆን ቃል እገባለሁ። አንተ ማትረባ ቆይ፣ ምንም ማለት ደደብ ነው እንደሚመስል አሰራራችሁ ተነቀፋችሁ፣ ለዛ ነው አይደል? ይሁን፣ አሁን ምንም ነገር ሳይከተል ቀጥ ብለውጣ። እባክሽ ታረጋግተሽ ልታዳምጪ ሞክር፣ አትወጣ የኔ ቆንጆ፣ የኔ ትንሽዬ፣ የት አይዞሽ፣ አትፍሪ። ሁሌም ቢሆን በምንም አይነት ሁኔታ እኔ ከጎንሽ ነኝ። ምንም ቢሆን አልተወሽም። ወንድምሽ ሁሌም ከጎንሽ ነው። እቺ ልጅማ እንደ ቀባ እንደሚኝ ትበክሏለች። ምን አለ የጀመረሽ ወይ መጨረስሽ። ቆይ ምን ባደርጎ ነው ከእሷ የሚርቀው? ይሄ ኦ ጥሩ አጋጣሚ ነው። ላስጠራሽ ሲል ነው ያገኘሁሽ። ምናውትዬ ችግር አለ እንዴ? አዎ ችግር አለ። የችግሩ ምክንያት ደግሞ አንቺ ነሽ። እንዴ አልገባኝም። እስካሁን ድረስ ለመጨረሻ ጊዜ ለቶማስ ምን እንዳልሽው አላውቅም። እሱን ደግሞ በደንብ ማወቅ አለብኝ። ለምን አታምኝኝ የምትዬ እኔ ምንም ነገር አላልኩትም አንድ ምርጫ ብቻ እሰጥሻለሁ የምን ምርጫ እውነቱን ትነግርኛለሽ ወይስ ደግሞ ቤተሰቦችሽ ከዛሬ ውጭ እዚህ ቤት ማደር አይችሉም አይ አይ አይ እትዬ እንደዛም አይሆንም እባክሽ እንደዚህ እንዳታደርጊ ኧረ ተይ እንደዛ እንዳላደርጋለ ስምኛ አንቺ የማትረቢ ቶሚን ምን እንዳልሽው አላውቅም በወጣበት በዛው ነው የቀረው እና እንደዚህ አይነት ነገር ተፈጥሮ ለአንቺ ቤተሰብ የሚራራ ልብ ያለኝ ይመስልሻል እንደዛ እኮ አይደለም? እና እንዴት ነው ቤተናገሪ ማለት በቃ እኔ ምንም የማውቀው ነገር የለም። አትጃጃይ፣ መሲ የማይሆን ስህተት ነው እየሰራሽ ያለሽ። ስሚኝ፣ ከኔ ጋር በብዙ ነገር መስማማት እንችላለን። ነገሪኝ፣ ምንም አላደርግም። ቆይ ቴዲ ስለምነግረው ነገር ምንም አላላትም ማለት ነው? መልሽልኝ፣ እንጂ እየጠበኩሽ ነው አዱዬ አዱ፣ ምን ሆነህ ነው? ቆይ ምን ተፈጥሮ፣ ለምንድን ነው የደበረክ? ምንም አይደል። ያቺን ማስረባበሳሽታ ነው እንዴ ወይስ ከወንድሜ ጋር እያቸው? ምን እያልሽ ነው? ቆይ ለምን አታምነኝም? ልጅቷ ወንድሜን ልታጠምደው እየሞከረች ነው። አይመስለኝም እሷሳትን እሱን የሚፈልጋት ማ ሄኔ ወንድም በጣም ትቀልድ ለ እንዴ! እንዴት አርጋ አስበው ነው? እንዴትም ማላሰብኩት ያየሁት ነገር አዱ፣ ልጅሷን በጣም ትወደት፣ እሷ መጣት አትፈልግም። ምን እያልሽ ነው? እውነቱን ንገረኝ፣ እኔ ያግዛሃለው። አዱ ንገረኝ። ቬሉል ጋር ነው የሚሉ፣ ከቬሉል ጋር ብቻ ነው ስሜት ያላት ደስ ይላታል። በቃ አብሬሽ በሆን ምናምን ብሎ የጻፈላት ደብዳቤ ላይ እሷም አብሬህ በሆን፣ ያኔ ከአዶናይ ቬሉል ነው ደስ የሚላት፣ ያኔ ልትወደው የምችለው እኔ የማስበው ቬሉል ነው ማለት ነው። እንግዲህ ይሄ እንዳለ፣ መሲም እንግዲህ ሁኔታውን ንገሪኝ፣ የሆንሽውን ንገሪኝ፣ ለምን ነው እንደዚህ የሆንሽው ራስሽን ይህን ያህል ለማጥፋት ብትላትም ያው አልነገረቻትም ማለት ነው። አሁን ማውራት አልፈልግም ማለቻት ኑኑ ማለት ነው። ግን ኑኑ ለአንድ ሰው ብታወራ ወይ ለመሲ ብታወራ ብቻ አላቅም፣ የሆነ ግልጽ ቢኮን ብትሆን በጣም አሪፍ ነበረ። ብቻ በሆነ ጠሪቅ ላይ ማወቅ አለባት ነው ምለው ማለት ነው። እንግዲህ መሲም እንግዲህ ወይዘሮ ሄለንን አልጋ እያነጠፈች መጣሽ ማለት ነው ያው ሄለን እንግዲህ ለቶሚ ምንድን ነው ያልሽው? እያለች መሲን እያስጨነቀቻት ነበረ። በዛ መሀል የመሲ ስልክ ጠርቶ ነበረ። እኔ ይመስለኛ ቴዲ ነው ማለት ነው የደወለላት እንግዲህ መሲ ዝጋ የሆነ ነገር አሰበች። ምክንያቱም ለቴዲ ሁሉንም ነገር ተናግረው ነበር መሲ ማለት ነው፣ የሄልንን ሁሉ አሁን በዛ አጋጣሚ ሲደወል ደግሞ ዝም ነው ያለው። ያ ስልክ ማን ይሁን ማን ይሁን አልታወቀም ይመስላል። ምክንያቱም ቴዲ ቢሆን መሲ ብታነሳው ትሰርበው ነበር፣ ስለምትሰርበው ማለት ነው። ያው ግን አልተሳካም። በዚሁ መሀል ወትር ሄለን መሲን እያስጨነቀቻት እያለ ኑኑ መታ አዳነቻት፣ ማለት ነው። ስልኩን ወሰደች፣ ደስ አለ። በቃ አዳነቻት። እንግዲህ በዛ መሀል መሲም በጣም ተሰማት። በቃ በእኔ ምክንያት ነው በእኔ ምክንያት ነው ወተህ የቀረኸው እያለች በጣም ነው እየተሰማት ማለት ነው። ምክንያቱም ቴክስቱን እሷ ስለላከችለት እዚህ ጋር ግን መሲ መንቃት አለባት። ምክንያቱም ለቴዲ የምትነግረው ነገር ለሄለን አይነግራትም ቴዲ ማለት ነው። ከቴዲ ጋር ብትተባበርና ወይዘሮ ሄለንን በቃ ብታጋልጣት፣ በጣም አሪፍ ነው። ወይዘሮ ሄለንም እንግዲህ በመሀል ማነው ያለው ማነው እንደዚያ እየደወለ እንትን የሚለኝ እያለች በጣም ሀሳብ ውስጥ ናት ማለት ነው። እንግዲህ ቴዲም ጋር ደውላ እሷ ቴዲን ልታገኘው ላገኘህ ብትለው አልፈልግም፣ አላገኝሽም፣ አይመቸኝም ማላት ማለት ነው። እሷም ተናዳለች ብታስፈራራው ብትጮህበትም እንግዲህ የራስሽ ጉዳይ ብሏታል ማለት ነው። ቴዲ በጣም ተመችቶኛል በቃ ወንድ ልጅ ቆረጠ ኮስተራ ለሁሌ ለሷ እና ባለችበት ስለሚመጣ ያው ግን ወጥመድም እንደምታዘጋጅለት ያቃል ማለት ነው። ባብለባብ ካብለካብ ካብ ነው እባብ ለባብ ይታያል። ካብ ለካብ የሚባል ነገር አለ። እንግዲህ ያው በዚህ መሀል አዶኒ ኤድሹን በቃ የኤድሹ ጓደኛ ደውሎ ተሰዳደበው ማለት ነው። አዶኒም እንግዲህ ለኤልሹም ኑኑን እንደሚወዳት ነገራት። ኑኑ የኤልሹም እንግዲህ አዶኒን በጥፊ ይመታችሁ ማለት ነው። ምክንያቱም አዶኒን ተወደዋለች ማለት ነው። በጣም ነው የተሰማት። እንደገና ቬሉልም እንግዲህ ሰው ላገኝ ነው ብሎ ወጥቶ ነበረ። እውነት ቬሉል እና ኑኑ አብረው ይጠፋሉ ወይስ እሱን ቀጥረው ነው የወጣችው? እንግዲህ አብረን የምናየው ይሆናል።